ከሀገረ ሮም ከአባቱ ንጉሥ አብያ ከእናቱ አንስራ ተወለደ። ደጋግና ቅዱሳን ወላጆቹም እግዚአብሔርን በመፍራት እየኖሩባት በነበረበት ወቅት ይህን የተመረጠ አባት ሰጣቸው። የተወለደው በታኅሣሥ ስምንት ቀን ነበር። ጻድቁ አባት በቅድስና ሕይወትና ትጋት የማዕረግ ስም ከማግኘቱ ቀደም ብሎ ዲላሶር ተብሎ ይጠራ እንደነበር ስንክሳሩ ያስረዳናል። ኋላም አባ ኪሮስ ተባለ። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። የተወደዳችሁ የ44 ሚዲያ ቤተሰቦቻችን እንደተለመደው ሁሉ ዛሬም እርሶን ያስተምራል ብለን ያሰብነውን የአባታችን የአባ ኪሮስን ታሪክ ይዘንላችሁ ቀርበናል። ሚዲያችንን ሰብስክራይብ በማድረግ ይወዳጁን ዘንድ በሉል እግዚአብሔር ስም እየጠየቅን የዛሬውን መሰናዷችንን እናሆ ቅዱሱ ከታላቅ ወንድሙ ቴዎድሮስ ጋር በሚኖርበት ጊዜ አባቱ ስለሞተ ሀብቱን ከወንድሙ ጋር በመካፈል ለድኾች መጸወተ። መንፈስ ቅዱስም ኪሮስ ብሎ ጠራውና ለብዙዎች አባት ትሆናለ፣ በቃልህም እንክርዳድ ይነቀላል። የአንድ ቀን መንገድ ሂድና ገዳማዊ መነኩሴ ታገኛለህ። ከእርሱም ልብሰ ምንኩስናን ትለብሳለህ አለው። እንደታዘዘው በሄደ ጊዜም ከአንዲት በዓት የራስ ጸጉሩ እስከ እግሩ የሚደርስ ግርማው የሚያስፈራ ገዳማዊ ወጥቶ ኪሮስ መነኩሴ ለመሆን ወደዚህ መጣህን አለው። አባ ኪሮስም ግርማውን እያደነቀ ቀርቦ ተባረከና ሦስት ቀን ከቆየ በኋላ ኪሮስ ሆይ እንደኔ መሆን ትፈልጋለህን አለው እርሱም አዎ በጣም እፈልጋለሁ ባለው ጊዜ አባ በብኑዳ ትንሽ ደመናን ጠርቶ በዚያ ላይ በመሆን ካስቄትስ ገዳም በመሄድ የምንኩስና ልብስ ተቀብሎ በዚያቸው ደመና ኪሮስ ካለበት ቦታ ተመለሰ ያመጣውን ልብሰ ምንኩስናም ለኪሮስ አለበሰው። ለአባ በብኑዳ ሁልጊዜ በሰርክ ሰማያዊ ህብስትና ጽዋ ወይንን ቅዱስ ሚካኤል ያመጣለት ነበር። አባ ኪሮስ በዚያ ለአባ በብኑዳ እየታዘዘ ሲኖር አንድ ገዳማዊ ሰው ወደ አባ በብኑዳ መጥቶ ሳለ ምንም ነገር እንደሌለው አይቶ ምን ትበላለህ ቢለው አምላካችን ይሰጠናል አለው ያ እንግዳ መነኩሴም በልቡ እንደኛ ሰው አይደለምን እያለ ሲያስብ አባ በብኑዳ በመንፈስ አውቆ ለምን ይህንን ታስባለ እኔም እንደናንተ በደለኛና ኀጥ የሆንኩ መነኩሴ ነኝ አለው ይህን እየተነጋገሩ ሳለ የሰርክ ጸሎት ደርሶ በኅብረት ሲጸልዩ ፈጽሞ ደስ የሚል መዓዛ መጣ ወዲያውም የተዘጋጀ ኅብስትና ጽዋ ወይን ይዞ ቅዱስ ሚካኤል ሲመጣ አየውና ተቀበለው። ያ እንግዳ መነኩሴ ግን አላየውም። አሁንም አስቀድሞ ያልነበረ ይህንን ጽዋና ኅብስት ከየት አገኘኸው? ይህ ባሕታዊ መሰሪ ነው እያለ አሰበ። አባ በብኑዳም ለምን እንዲህ ክፉ ታስባለህ አለው። መነኩሴውም አድንቆ ተቀምጠው መመገብ ጀመሩ። ያ እንግዳ መነኩሴ ግን ከዚያ ኅብስተ ሰማይ ቆርሶ በልብሱ ደብቆ ወደ አስቄጥስ ገዳም ሄደም። በዚያም ያሉ መነኮሳትንም ሰብስቦ ያን በረዶ የሚመስል ኅብስተ ሰማይ አሳያቸው። የት አገኘኸው ቢሉት፣ በዮርዳኖስ ገዳም ውስጥ በብኑዳ የሚባል መሠሪ ሰው አለ። ኑ ተከተሉኝና ታመጡት ዘንድ ወደዚያ ልውሰዳችሁ አላቸው። ይህንን ሲነጋገሩ ቅዱስ ሚካኤል መጥቶ ያችን የህብስት ቁራሽ ወደ ሰማይ ወሰዳትና በልዑል ፊት ሰገደ። እግዚአብሔርም መልካም አገልጋዬ ሆይ፣ የተቀደሰውን ለውሻ የሰጠ በብኑዳ ክፉ አደረገ። ስለዚህም በአንበሳ ተሰብሮ እንዲሞት አደረግኩት። ይህንንም በረከት ይከለከላል። ይህንንም ህብስት በበረሃ ላለ ፍሊሞና ለሚባል መነኩሴ እስከ ለተሞቱ ሲሳይ እንዲሆነው ስጠው አለው። ቅዱስ ሚካኤልም እንደታዘዘው ታዘዘው አደረገም። አባ በብኑ ዳም ይመጣለት የነበረው መናን ተከለከለ ሶስት ቀን ምንም ሳይቀምስ ከቆየ በኋላ እያለቀሰ አባ ኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገብቷል ያገኘን ይህ ነገር ምንድነው አለው አባ ኪሮስም ያመነኩሴ መጥቶ ከሄደ በኋላ እግዚአብሔር ተቆጥቷል አለው አባ በብኑዳም የእግዚአብሔር ፈቃድ ይሁን አለ። ከዚያም አባ ኪሮስ ፍሬን እየሰበሰበ ይመለስ ነበር። አባ በብኑዳም ከባዕቱ ሳይወጣ ይጸልይና እንደ መንኩራኩርም ይሰግድ ነበር። አባ ኪሮስም እንዲህ እያለ ሲኖር አንድ ቀን የዕለት ሲሳይ ፍለጋ ወደ አንድ አገር ሄዶ ሳለ የኬልቄዶን ንጉሥ ሞተ። ሕዝቡ ሁሉ እየጮኹና እያለቀሱ ምድር እየረገጡ ብዙ የፈረሰኛ ሰልፍ ተሰልፎ ባስከሬኑ ላይ ድባብ እየዘረጉ ካህናት በማጠንት በፊቱና በኋላው እየዘመሩ ባየ ጊዜ አንዱን ሰው ይህ የማየው ምንድነው ብሎ ቢጠይቀው የኬልኬዶን ንጉሥ ስለ ሞተ ነው አለው። አባ ኪሮስም ለሞተ ሰው ይህን ያህል ይደረጋልን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። ይህንን ብሎ አልፎ ፍሬ ሰብስቦ ወደ ማደሪያው ወደ አባ በብኑዳ በደረሰ ጊዜ አጽሙ በየቦታው ተበታትኖ አንበሳ ሲበላው አገኘው። በጣም አምርሮም አለቀሰ። ጌታ ሆይ ለምን እንዴት አደርጋለ? ፍርድህ መልካም አይደለም። በመንግሥት በመብልና በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለ። ስላንተ ሲሉ አባትና እናትን ሚስትንና ልጆችን ደስታን ሁሉ ትተው በተራራና በዋሻ በጾምና በጸሎት የኖሩትን ደግሞ ሥጋቸውን ለዱር አራዊት ትሰጣለ። ያንተን ፍርድ ነገር ሳልሰማ እንዳልነሳ ሕያው ስምህን ብሎ መሬት ላይ ተኛም። አርባ ዓመት ሲሆነው ግማሽ ሥጋው አለቀ። ጌታችን ኢየሱስ ክርስቶስ በመልአክ አምሳል ተገልጾ፣ ተጋዳይ የሆንክ አርበኛ ኪሮሶይ፣ ሰላም ላንተ ይሁን ተነስ፣ አለው። ኪሮስም አንተ ማነክ? መልአከ እግዚአብሔር ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አለም። ኪሮስ መነሳት ባቃተው ጊዜ ጌታችን ምድርን፣ ስጋውን አትያዢ አላት። አባ ኪሮስም ፈጥኖ ተነሳ። ጌታችን እንደሆነ አወቀው። መላ ሰውነቱን ዳበሰው፣ ሰውነቱ እንደ ሕፃን ሆነ። በምድር ላይ ሰግዶ ጌታችን እንደ መብረቅ ሲለወጥና እልፍ አእላፋት መላእክት ሲያመሰግኑት አያቸው። ጌታችንም ኪሮሶይ አንተ ሚስትህን ልጆችህን፣ መንግስትህን የተውክልኝ የማርያም ልጅ ኢየሱስ ክርስቶስ ነኝ። ስለሁሉ ብዙ የብዙ ብዙ ታገኛለህ። በምድር ላይ እንዳንተ ትግሥትን የለበሰ አላገኘሁም። ለዚያ እንግዳ መነኩሴ ቅዱሳቴን ለምን ሰጣችሁት? ስለዚህ ነው የበብኑ ዳን ሥጋ ላራዊት የሰጠሁት። በዚያ ምክንያት በፊቴ እንዳይወቀስ ነው፣ ለሁሉ ሥራ ፍዳ አለውና። አምላኩ በምድር ላይ የገሰጸው ሰው ብፁ ነው ያለውን አልሰማህምን? ኪሮስም ጌታዬ ሆይ ፍርድህ ቅን ነው አለ። ጌታችንም ከዚህ በኋላ የነፍስን ከሥጋ መለየት ታይ ዘንድ በገዳማት ሂድ፣ ከዚያም ወደ ማደሪያ ተመለስ ብሎት ተሰወረ። አባ ኪሮስ በጌታችን ታዞ ደብረ ባሳት በደረሰ ጊዜ ቤተ ክርስቲያንን ተሳልሞ የእመቤታችንን ስዕል አይቶ ከዐይኖቹ እምባ እየፈሰሰ እመቤቴ ሆይ አስቢኝ፣ አለ። ስዕሊቱም ኪሮሶይ መምጣትህ መልካም ነው፣ የአባትን አጽም ትጠብቅ ዘንድ ወደ ማደሪያህ ተመለስ አለችው። ይህንን ሰምቶ ከስዕሏ ፊት ሰባት መቶ ስግደትን ሰገደ። በዕብራይስጥ ቋንቋም እንግዳነህና በቃህ፣ በምረት መዝገብም ተመዝግበሃል የሚለውን ቃል ሰማም። ከዚያም መስፈርስ የሚባል ህመም ለብዙ ጊዜ የታመመና በምድር ላይ የወደቀ ሰውን አገኘም። በራስጌው ቅዱስ ሚካኤልን በግርጌው ቅዱስ ገብርኤልን በቀኙም ቅዱስ ሩፋኤልን በግራውም ቅዱስ ሰዳክኤልን በክንፋቸው ጋር ደውት አየ። እነርሱም በገዳዮች ፊት ሞትን የማይፈራ ሆይ እንዴት ነ? ብለው ሰላምታ ሰጡት። እርሱም አድንቆ በልዕልና ነዋሪዎች ሆይ በዚህ ለምን ተቀመጣችሁ? አላቸው። እነርሱም ይህንን ድሃ እንድንጠብቀው ከእግዚአብሔር ታዘናልና አሉት። እስከ መቼ ቢላቸው አምላካችን እስከሚያሳርፈው ድረስ አሉት። ከዚያም በኋላ ወደ ታመመው ተመልሶ በዚህ ቦታ ከኖርክና ከታመምክ ምን ያክል ዘመን ሆነህ አለው። በሽተኛውም በዚህ ቦታ ስኖር ሰማንያ አምስት ዓመት ነው፣ ከታመምኩ ሀያ አምስት ነው አለው። መልሶም አበምኔቱና የገዳሙ መነኮሳት ይጎበኙሃልን አለው። በሽተኛውም አባቴ ሆይ የለም፣ ፊታቸውን ካየሁኝ አስራ አምስት ዓመት ነው። አባ ኪሮስም አባትህ ማን ነው እናትስ ማናት ብሎ በጠየቀው ጊዜ አባቴ የኬልቄዶን ንጉሥ ነው እናቴም ንግሥት ናት። በአባቴ ቤት ያሉ ሰዎች ወርቁንና ብሩን ቀጭኑንም ልብስ ከብዛቱ የተነሳ በእግሮቻቸው ይረግጡታል አለው። ጥያቄውን በመቀጠል ወደዚች ገዳም ማን አደረሰ ብሎ ጠየቀው። እርሱም እንዳንተ ያሉ ሁለት ሰዎች ወደ አባቴ ቤት መጥተው ከዚያ አደሩ። እኩለ ሌሊትም ሲሆን ፊቱ ብሩህ የሆነ ሰው ወደ እኔ መጥቶ ሚሳኤል ብሎ ጠርቶ ሲነጋ ተነስተ ከነዚህ ቅዱሳን ጋር ሂድ አለኝ። እኔም ወጥቼ ወደዚህ ገዳም ደረስኩኝ አለው። አባ ኪሮስም ቤተ መንግሥትን እየተው የመነኑ ቅዱሳን ሁኔታን እያነሳ አጽናናው። እግዚአብሔርም የሚወደውን ይገሥጻልና አታድንቅ አለው። ያ በሽተኛ ሚሳኤልም እውነት ነው ለኔ ይገባኛል፣ ስላጢአቴም ይህንን ተቀበልኩ ብሎ መልሶ ዝም አለ። ያን ጊዜም በሞት ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ጌታችንም በክብር መጣ። ጌታችንም አባ ኪሮስን ምን ያህል እንደምወድህ የመላእክት ሰራዊት ያዩና ያውቁ ዘንድ ይህችን የገነት ተክል አበባ ከጄ ወስደ በፊቱ ላይ ጣል አለው። ኪሮስም እንዲሁ አደረገ። ያን ጊዜም የበሽተኛው የሚሳኤል ነፍስ ያለ ጻዕር በፍጥነት ወጣች። ኪሮስም ወደ ጌታችን ፈጽሞ እያለቀሰ ጸለየ። ጌታችንም ወደ እርሱ መጥቶ ኪሮስ ሆይ ሰላም ለአንተ ይሁን፣ በእውነት አንተ ሰውን ወዳጅነክ ድካም ሁሉ በኢየሩሳሌም ሰማያዊ ተመዝግቧል ልጁን በስም ለሚጠራ በእምነት ሆኖ የገድልህን መጽሐፍ ያጻፈ ያነበበ፣ መባና ዕጣን ለቤተ ክርስቲያን የሰጠውን ላንተ አስራት ይሆን ዘንድ ሰጠውህ ከአንተም ጋር ባህረ እሳትን ያልፍ ዘንድ ደስም ይሰኝ ዘንድ አለው። ከዚህም በኋላ ቅዱስ ኪሮስ በገድላትና በትሩፋት ተሞልቶ ለብዙ ዘመናት ከኖረ በኋላ በሁለት መቶ ሰማንያ ዓመቱ ሐምሌ ስምንት ቀን ቅዱስ ዳዊት እየዘመረለት እልፍ አእላፋት ቅዱሳን መላእክት በተገኙበት ጌታችን ኢየሱስ ክርስቶስ ነፍሱን ከሥጋው ለይቶ አሳርጓታል። ጌታችንም ባስኬትስ ገዳም አባ ባውማ ሥጋውን ገንዞ እንዲቀብረው አደረገም። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላርያን ሥጋዋን የገነዘ ሰው ነው። ደግሞም አባባውማ ጌታችን እንዳዘዘው በመንፈስ ቅዱስ የቅዱስ ኪሮስን ገድሉን የጻፈ ነው። እኔ አባባውማም የቅዱስ ኪሮስን ገድሉን ጽፌ ለሚያነበውና ለሚሰማው ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናት ሁሉና ወደ ገዳማትም ላኩት ተብሎ ተጽፏል። የአባታችን የአባ ኪሮስ ረድኤት በረከት አይለየን። ወስባት ለእግዚአብሔር፣ ወለወላዲቱ ድንግል ወለ መስቀሉ ክቡር።